ሰላም ጤና ይስጥልን። ክቡራን ዩቲብ ቤተሰቦች የሳቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። የኢትዮጵያ ውስጥ መገንጠልም፣ መጠቅለልም አይሠራም። ጠቅላይ ሚኒስትር ዐቢይ አሕመድ ኢትዮጵያ ውስጥ ባሉ የፖለቲካ እንቅስቃሴዎች መገንጠልም፣ መጠቅለልም አይሠራም ሲሉ ጠቅላይ ሚኒስትር ዐቢይ አሕመድ ተናገሩ። ከሰሜን እስከ ደቡብ ባለው የአገሪቱ ክፍሎች ልገንጠል በሚሉ የተደራጁ የፖለቲካ ፓርቲዎች እንዳሉ የገለጹት ዐቢይ፣ አንዱም ሀገር አያውቅም ሲሉ ተችተዋል። ይህ ጠቅላይ ሚኒስትር ዐቢይ ንግግር የተሰማው በኦሮሚያ ክልል ባሌ ዞን ባደረጉት የሦስት ቀናት ጉብኝት ወቅት በተካሄደ ውይይት ላይ ነው። ሰኞ ጥቅምት 10 2018 ዓ.ም በመንግሥት መገናኛ ብዙኃን የተላለፈው ይህ ውይይት ከጠቅላይ ሚኒስትሩ ጋር ወደ ባሌ ዞን የተጓዙ የመንግሥት ኃላፊዎች እና የቀድሞ የኢህአዴግ ባለሥልጣናት የተሳተፉበት ነው። ሁለት ሰዓት ገደማ የሚጠጋው ይህ ውይይት በአብዛኛው ያተኮረው በባሌ ዞን የሚገኙ የተፈጥሮ ሀብቶች ማልማትና መጠቀምን በተመለከተ ነው። መጨረሻ ላይ ንግግር ያደረጉት ጠቅላይ ሚኒስትሩ ዐቢይም እንደ ሌሎች ተሳታፊዎች ሁሉ በአካባቢዎች ያሉ ሀብት በሚገባው ልክ ባለመልማቱ የተሰማቸውን ቁጭት ገልጸዋል። ዐቢይ በንግግራቸው ኢትዮጵያ ውስጥ ሰላም የለም፣ ሰላም መቅደም አለበት የሚል ቅሬታ በተለያየ መንገድ እንደሚነሳ ጠቅሰዋል። ጠቅላይ ሚኒስትሩ የሚመሩት መንግሥት አቋም፣ ሰላም እንዲመጣ እንለምናለን፣ ሰላም እንዲመጣ እንሠራለን። ሰላም እስኪመጣ ግን አንቀመጥም፣ እናለማለን፣ እንለማለን የሚል እንደሆነም ገልጸዋል። ኢትዮጵያ ውስጥ ባለፉት መቶ ዓመታት ሰላም አልነበረም። አሁን ፌስቡክ እና ዩትዩብ ስላለ በየቀኑ ስለምንሰማው ነው እንጂ የበዛው ሰላም አልነበረም ሲሉም ተደምጠዋል። ሽፍታ ኢትዮጵያ ውስጥ ጠፍቶ አያውቅም ያሉት ዐቢይ ከነገሥታቱ ጀምሮ የነበሩ የሀገሩ መሪዎች ጊዜያቸው በዘመቻ የተሞላ እንደነበረ ማስተዋል ጠቅላይ ሚኒስትሩ በስልጣን ዘመናቸው ሽፍታ ለማሳደድ መቶ ፐርሰንት የደከሙ መሪዎች ተችተዋል። የእርሳቸውንም መንግስት ሽፍታ ባህል ስለሆነ እያጠፋ ነው፣ በአንድ እጃችን እናለማለን የሚል አካሄድ እንደሚከተልም ተናግረዋል። ሰላም ከልማት ውጭ አይጸናም ሲሉም አክለዋል። ጠቅላይ ሚኒስትሩ ኢትዮጵያ ትውልድ ተቀባብሎ የሚያጸናት ሀገር ትሆናለች፣ በትግራይ፣ በአማራ፣ በኦሮሚያ እንደ አንዳንድ አካባቢዎች የምናያቸው ጉዳዮች መልክ እየያዙ ይሄዳሉ ብለዋል። ልገንጠል ብሎ ከሰሜን እስከ ደቡብ የተደራጀ ፓርቲ መኖሩን ያነሱት ዐቢይ ከእነዚህ አካላት ውስጥ አንዱም ሀገሩን አያውቅም፣ ህዝቡን ማያውቅ፣ ባህሉንም ማያውቅ በማለት ተችተዋል። ኢትዮጵያ ውስጥ ዛሬ ልጠቅለል የሚለው ኢትዮጵያን አላወቃትም፣ ልገንጠል የሚለው ኢትዮጵያን አላወቃትም ያሉት ዐቢይ የህዝባዊ ወያኔ ሀርነት ትግራይ ህዋትና የኦሮሞ ነጻነት ግንባር ኦነግ በምሳሌነት ጠቅሰዋል። የእነ ጻድቃን ህዋት ልገንጠል በሚልበት ሰዓት እርግጠኛ ሆኜ የምነግራችሁ እነዚህ ወጣቶች በዚያ ዘመን ትግራይን ባህሉን አያውቁትም ያሏቸው እልህና ቁጣ ነው እንጂ የበቃ እውቀት አልነበራቸውም ብለዋል። ነገር ግን ኦነግ እንኳን ኦሮሚያን መገንጠል ቀርቶ የትውልድ ስፍራውን እንኳን በትክክል አያውቅም፣ ባሌን አያውቅም፣ ሌላውንም ነፃ አውጭ የሆነው ነው የሶማሌው የምናምኑን በማለት ትችታቸውንም ሰንዝረዋል። ልጠቅለል ባዩም ዘመኑ አያውቅም በማለት የወቀሱት ጠቅላይ ሚኒስትሩ ብትፈልጉም ባትፈልጉም አይቻልም አለፈ አልፎ አለፈ፣ ያ ታሪክ ከኋላ ጋር በመታሰር አያስፈልግም ሲሉም ተደምጠዋል። ጠቅላይ ሚኒስትር ዐቢይ መገንጠል፣ መጠቅለል የማይሰራ መስማማት፣ በትብብር ሁሉም ያለውን ሁሉ ሀብት እያዋጣ እንዲህ ለማድርጎ መኖር ብቻ ነው የሚያዋጣው። ይህንን መገንዘብ አለመቻል ነው ችግር የሚያመጣብን ሲሉም በውይይቱ ላይ ተናግረዋል። ጠቅላይ ሚኒስትሩ ይህንን ሀሳብ የሰነዘሩት የውይይት ተሳታፊዎቹ በተመለከቱት ነገር በእጅጉ መደነቃቸውንና እንዲሁም ያለው ስራ በመላው ሀገሪቱ ተስፋፍቶ መከናወን ያለበት መሆኑን በመጥቀስ ለዚህ በተለያዩ የሀገሪቱ አካባቢዎች ያለውን ሰላም ማስጠበቅ አስፈላጊ ጉዳይ መሆኑን መናገራቸውን ተከትሎ ነው። በውይይቱ ላይ ብሔራዊ መረጃና ደህንነት አገልግሎት ዋና ዳይሬክተር አምባሳደር ሬድዋን ሁሴን፣ የስራና ክህሎት ሚኒስትር ሙፍራያት ካሚል የመስኖና ቆላማ አካባቢ ሚኒስትር ሚኒስትር ዶክተር አብርሃም በላይና የከተማና መሰረተ ልማት ሚኒስትር ጫልቱ ሳኒ ተሳትፈዋል። ጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ጌታቸው ረዳ፣ የማክሮ ኢኮኖሚ አማካሪ አምባሳደር ግርማ ብሩ እና የማህበራዊ ሚዲያ ጉዳዮች አማካሪ ዳንኤል ክብረት ተገኝተዋል። የኦሮሚያ ክልል ርዕሰ መስተዳድር አቶ ሽመልስ አብዲሳም እንዲሁም የቀድሞ የክልሉ መሪዎች አብዱላ ገመዳ ኩማ ደመቅሳ፣ ጁነዲን ሳዶ እና ወርቅና ገበየውም የውይይቱ አካል ነበሩ። ቀድሞ የትግራይ ክልል ጊዜያዊ መስተዳደር ምክትል ፕሬዚዳንት ሌተና ጀነራል ጻድቃን ገብረትንሳኤም ከተሳተፉት መካከል ናቸው። ሰላም ጤና ስጥልን። የዩቲዩብ ቤተሰቦች እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ።